በጣም ውድና የተከበራችሁ ውድ የዩቱብ ቻናል ቤተሰቦቼ፣ ጓደኞቼ፣ ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? ያሉ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ከረማችሁ? ተጠፋፋን አይደል? ሰው ሲጠፋ እንዴት ነው ጠፋ፣ እንዴት ነሽ፣ ወዴት ነሽ ብላችሁ አይጠየቅም። እኔ ግን በጣም ነው ያዘንኩባችሁ ውዶቼ። ለማንኛውም እንግዲህ ከአራት ወር በኋላ አራት ወር ሆነኝ መሰለኝ ከዩቱብ ላይ ከጠፋ ከአራት ወር በኋላ እንግዲህ ወደ ዩቱብ አለም ተመልሻለሁ ውዶቼ። ከእንግዲህ ወዲያ እንግዲህ አልጠፋም ዩቱቤና ዩቱቤ ብቻ ነው ማካሄደው ማለት ነው ውዶቼ። ዛሬ በአዲስ ብዶ ነው ተበልሼ የመጣሁት። አጠር መጠን ያለች አረፍተ ዜና ብላት ይቀለኛል። ለማንኛውም ዱባይ ላይ ያው ሰሞኑን የሆነ ጭጭጭጭ የሚል ነገር አለ። ሁላችሁም በየሚዲያው ላይ ተቆጣጥረውታል እያያችሁ ነው። በነገራችን ላይ እኔ የአብርሽም የሩትም እኔ አልጠላቸውም እወዳቸዋለሁ፣ ግን አንዳንድ የሚያስጠሉ ነገሮች ትናንትና ተናግሯል። ሰላም ሰላም ውድና የተከበራችሁ ውድ የሀን ዩቱብ ቻናል ቤተሰቦቼ በድጋሚ ተመልሼ መጥቻለሁ። ለሀን ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ና ላይክ እንዲሁም ሼር እያደረጋችሁ አበረታቱኝ ውዶቼ። ጠፍቼ ስለከረምኩኝ ዩቱብ ቀዝቅዞብኛል። ሼር ና ላይክ እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ እንደ ሁልጊዜውም ላይክ ና ሼር ማድረጋችሁ እንዳይረሳ ውዶቼ። እና ዛሬ ምልል መሰላችሁ አብርሽ ትናንትና የታክሲ በነፃ ነው የምግብም ነፃ ነው። እናንተ ብቻ ስትመጡ ምንም መግቢያም ነፃ ነው ተብሎ ነበር። እና በቴሌግራም ግሩፕ ላይ ገባቸው እኔ ነበርኩኝ። አዳምጭ አለው። በነገራችን ላይ ግን እኔ የልሁበትም እዛ ውስጥ እኔ እንዴት እንደገባሁም ራሱ እሱ ነው የሚያውቀው። ስለዚህ ለአዳምጥ ነው የገባሁት እንጂ እኔ አምስት ሳንቲም እኔ አይወጣኝም። እንዲህ ቢፈነክቱኝ ራሱ አይወጣኝም። መስጠት ላለብኝ ሰው ስጣለሁ። ስንት የተቸገረ ሰው አለ። እንደዚህ ለሀብት ሀብታም ሆኖ በሀብት ላይ እኔ እንትን አልልም ለእነሱ አሰጥም። አረዳም ሲጀመር ስንት የሚረዳ ሰው አለ ማለት ነው፣ በሀገሬ ላይ በኢትዮጵያ ምድር ላይ የተራበ የተቸገረ የተራቆተ የተጠማ ብዙ ንጹሐን ዜጎቻችን አሉ። ለእነሱ መስጠት ካለብ እነሱ ነው እንጂ ለማንም ወደ ልና ጠብዘል እኔ ከመዳም ኮሽና ወጥቼ አላውቅም ና እኔ ለእነሱ መዝናኛ ከዱባይ ዱባይ እየተሽከረከሩ እንዲዝናኑበት ብር አላወጣም። ግን አንዳንዶች እኛን የሚጭምር እያሰደቡንም ስለሆነ እኛው አሳድገናቸው እኛው እዚህ ድረሱ፣ በቃ እናንተ በርቱ ብለን ተቄጥ ተቄጣች ተከትለናቸው። ትናንትና የተናገረው አብርሽ ግን ይቅርታ እንዲጠይቅም እያሉ ነው ብዙዎች የተናገሩበት ነው። አዎ ይቅርታ ምጠይቅ አለበት። ምክንያቱም እኔ ስለ ወርቁ ስለምናምኑ ስለተሰጡት እኔ አይመለከተኝም። ግን ወደ ሰርግ ስትመጡ ዶዶራንት በጎች ለእናንተ ነው ይሄ መልእክት። ምክንያቱም እኛ ና የወክለንም እዛ ዱባይ ላይ ያላችሁ በጎች ማለት ነው ለእናንተ ነው ይሄ መልእክት። እናንተው ወርቃችሁን ገዝታችሁ ትሰጣላችሁ። እናንተ ነው ደግሞ መልሰው በሾርኒ ምን በሾርኒ በፊት ለፊት ነው ጤምሽ ድረስ የነገረሽ አዳሚ ማለት ነው ያ ማለት ወደ ወደ ሰርጉ ስትመጡ ተጣጥባችሁ፣ ዶደራንት ተቀባብታችሁ፣ ነጭ ልብስ ለብሳችሁ። ይሄ ስሊፐር ምናምን እንዳትለብሱ። ቦቴ ምናምን የሚባል ጫማ የለም። ስለዚህ በስርዓት ለብሳችሁ ፏ ብላችሁ ኑ ብሎ አብርሽ በስርዓት ተናግሯል። ይሄን ሁላችሁም ሰምታችኋል ብዬ አስባለሁ። ለዚህ ነገሩ ለዚህ አነጋገሩ ግን ይቅርታ መጠይቅ አለበት። አንድን የዱባይን ሴቶች ብቻ አይደለም፣ እነሱን የረዷቸውን ብቻ አይደለም የተናገሩት። ሁሉንም ሙሉ የአረብ ሀገር ሴትን ይነካል ይሄ ነገር ማለት ነው። ስለዚህ እኛ ከእነሱ እንጸዳለን፣ ቢያውቁም ባያውቁም ማለት ነው። ቢመቻቸውም ባይመቻቸውም አይመለከተኝም። ግን ከእነሱ እኛ እንጸዳለን ነው የምላችሁ ያስገባቸዋል በኩርት ፌስታል አዲስ አበባ ሄዶ ዛሬ ዱባይ ለግብቱ የትም ሀገር ላይ ተንከራታ በላቡ ጠብ አርጋለ ሰራሽ ሴት ይሄ አይነት ቃላት አይገባትም ማለት ነው። ስለዚህ ይቅርታ መጠየቅ አለበት፣ አሁን መጠየቅ አለበት። አፍ እንደቀደደ አፍ ልክ አፉ በሰፋው ልክ እየተናገረ ያው ብቻ ዞሮ ዞሮ ቲክቶኩን ያው ጦርነት አርገውታል፣ የጦር ሜዳ አርገውታል። ሁሉም እየተነጋገሩበት ነው ይሄን ነገር እና ዶዶ ያ ማለት እኮ አትጠጣጠቡም እናንተ፣ ስራ ሁሌ ስራ ስለሆነ የእረፍት ጊዜ ስለሌላችሁ ራሳችሁን የምትታጣጠቡበትም ራሳችሁን የምትጠብቁበትም ጊዜ ስለሌላችሁ ለእኛ ብላችሁ ፏ ብላችሁ ተጣጥባችሁ ዶደራንት ተቀብታችሁ መምጣት አለባችሁ። ዶዶራንት ተቀብተሽ ሂጂ አዳሚ ማለት ነው። ገባሻ እንደምሸቺ እናንተ ንጽህና የላችሁም ብሎ እየነገራችሁ ነው። ገብታችኋል። ስለዚህ ተጣጥበሽ፣ ያለሽን ልብስ ና ጣጥበሽን ቢሆን ለባብሰሽ ጊጂ ማለት ነው። የመዳም በጎች የቅመሞች አላችሁም ሲጀመር፣ እናንተ ማለት ነው። እና ደግሞ እኔ አንዷ የሁለት ሺ ስድስት መቶ ድርሃም ወርቅ ገዛች አሉ በጣም እናብርሽ፣ በጣም በጣም በጣም ሲስተመኛ በጣም ሙዳቸው። የእውነት እኔ ይመቻቸው ነው ለ ይመቻቸው እኔ እነሱን አሉ አይወስም ገባችሁ። እነሱ መብታቸው ነው አላቸው። ሰርተዋል፣ ለፍተው ነው፣ ጥረው ግረው ነው። ዩቲዩብም ቢሆን ሰርተው ነው። ካልሰሩ አይከፍልም። ሰርተው እንቀፋቸውን አተው ሌት ተቀን ሰርተው ነው። ቪዲዮ ማቀናበር፣ ኢዲት ማድረግ በጣም ከባድ ነው። በዛው ልክ ደግሞ እኛም ታልተከተል ናቸው። እኛ ካላይንላቸው ምንም ዋጋ የለውም። እነሱ ሲሰሩ ቢውሉ፣ እኛ ካላይንላቸው፣ ማንም እዚጋ ገንዘብ አይከፈልም። እይታ ባለው ልክ ነው የሚከፈለው ግን እኔ ማለት የፈለግኩት አሁን እነሱ ዱባይ ላይ ሰርጋቸውን አደረጉ ይባላል። የመስክ ፎቶ ኦኬ። የመስክ ፎቶ መነሳት ይችላሉ እንደ ማንኛውም ሰው ሰርግ ሳያደርጉ፣ ብዙዎች እኮ ሄደው እዛ የመስክ ፎቶ ተነስተው መጥተዋል። ምን ያለምንም ድግስ ማለት ነው፣ ያለምንም ገስር ምናምን ሳይያዝ ሳይደግስ እንዲሁ የመስክ ፎቶ ተነስተው መጥተዋል። ዱባይ ላይ እናውቃለን፣ ብዙ አርቲስቶች ሄደዋል። እነሱ ግን ሲስተማቸው ማለት ነው። አብርሽ እና ሩታ የእውነት የእውነት ነው የምላቸው በጣም በጣም አራዳ ብልጥ ብልጥ ብልጥ ሴት ሙድ የያዙ እናብርሽን እንደነሩታ አላየሁም። የእውነት ለመናገር ለምን ካላችሁ አሁን እዛ ሄዶ ይደገሳል። የስጦታ ማአት ጊፍት በጊፍት ገባችሁ። ይችን ደግሞ በጎን ማግኘት አለባቸው። ገባችሁ። እንዲ ከመሸ ጀምሮ ይኸው በድጋፍ ናቸው እኮ እነሱም ይሰራሉ፣ ይደገፋሉ። በቃ ጉሩብ አላቸው። ያ ጉሩቡ ያው የበግ ማአት ነው። የዛ ጉሩብ ውስጥ የተሰበሰበው ለእናቷ ቡና መግዣ፣ ለእናቷ ጫማ መግዣ ልካ ማታቅ ሁሉ እዚ ጋ ለእናብርሽ። እኔ እንዲ አንዳንዴ ትዳር ስለሌላቸው በቃ በነሱ የሆነ እንደ ኦክሲጅን እየተጠቀሟቸው በቃ የሆነ የሚሰጣቸው ደስታ አለ ብዬ እንዳስብ ነው የሚያደርገኝ። ማለት እንዴት ነው አንድ ሰው ላለው ሰው እንዴት ነው ገንዘብ እንደገና አውጥቼ ለእነሱ የምሰጠው? ስንት የተቸገረ ሰው እያለ አትርዶ አይደለም ርዷቸው። የሚረዳውን ሰው ግን ለይታቸው እውቁ። እኔ እና ብርሽን አልጠለኋቸው ሂዱ። አሁን እናንተ እና ብርሽ ምንም አይነት ትምህርት የሚያስተምር ቪዲዮ አይደለም ሲሰሩ የነበሩት። ሩታ በአብርሽ ላይ ቤቷ ለቃ ትሄዳለች። አብርሽ ድሮ ፍቅረኛው ጋር ትመለስ። ምንም የሚያስተምር ነገር ለቀጣይ ትውልድ የሚያስተምሩት ነገር የለም፣ ዜሮ አምስት ነጥብ የለም። በቃ አለቀ። እነሱ ገንዘብና ገንዘባቸውን ብቻ ነው፣ እይታ ብቻ ይጨምርላቸው እንጂ ምን አይነት ቪዲዮ እንደሚሰሩ እንኳን አይጠነቀቁም። ለህዝብ ገባችሁ ሂዱ። እነ ሀቢብ አሉ እነ መማር አሉ፣ ህዝብን የሚረዱ የተጎዳን ካረብ ሀገር ከየመዳን ቤት አውጥተው ሲጣሉ እያነሷቸው የሚረዷቸው ሲደፈሩ ብር አዋጥተው ወደ ሀገር የሚልኩ አሰሮቻቸው አውጥተው ሲልኳቸው ሲጥሏቸው ውጭ እነ ሳራ ብዙ እኮ አሉ። ለነሱ አይነት ነው የሚሰጠው ቢገባችሁ ማለት ነው። እዚጋ እኮ ከአረብ ቤት አመጥተው የሆነ አደጋ ቢደርስብሽ እኮ አብርሽ ከኢትዮጵያ አመጥተው እኮ ቀይ ፍራንክ አምስት አይረዳሽም። ይህን ታውቂያለሽ። አዳሚ የምትረዳችሁ ግን እንደናንተው ስደትን ያየች እንደናንተው ስደትን ሀገር የቀመሰች አረብ ቤት የሰራች ያችነች የእናንተ ህመም ሊያማት የሚችለው ፣ ህመምሽ ህመሟ ሆኖ ልትረዳሽ የምትችለው እንዳንቸው ሀገር ሳራ፣ እንዳናንተው ሀገር አረብ ሀገር የሰራች ሴት ነች እንጂ አብርሽ ሩርታ ወይም ማርክ ምናምን አይደሉም። ገባችሁ? እነሱ የራሳቸውን ስራ እያካሄዱ ነው። ገባሻ? ስለዚህ መርዳት መደገፍ ካለባችሁ እናንተ ለእኛ በስደት ላይ ያላቸውን ለእኛ ከእግዚአብሔር በታች እናንተ ናችሁ። ሀቢባ ሳራ፣ መማር ተብሎ የሚረዱ እንደ ስጦታ የሚበረከትላቸው ብዙ ነፍ መልካም ስራ ይሰሩ ለትውልድም ራሱ መልካም ታሪክ ሰርተው ያስቀመጡ ብዙ እህቶቻችንን እናውቃለን። ለእነሱ ግን አንድ ቀን አዋተን እንርዳ ብለን አናውቅም። አሀ ሆሆሆ ብሎ ለሚጨፍረው ሰው ግን የ2600 ድርሃም ወርቅ ደግሞ አሁን ስጦታ አዳሚ ነጫጭለብሰሽን ብቻ እየለበሰች ጊዜ ሺ ዶደራንት ሽን ደግሞ ደጋግመሽ ደጋግመሽ የተቀብተ ሹቶሽን ርክፍክፍ ብለሽ ይጂ ማለት ነው። እዛ የሰው ሰርግ እንዳታበላሽ። ገብቶሻላ። ከገባሽ ማለት ነው እንግዲህ ጤመሽ ትነገር ያለሽ ጤመሽ ድረስ ይነግርሻል። ገንዘብሽንም ታዋ